ቀጭን ፍቅር ጋር የሚተዳደሩበትን መመሪያ አዳም አውጥቶ ቢያቀርብላቸውም ገድሉና ጣሰው ሊቀበሉት አልቻሉም። የሦስቱ ጓደኛሞች መምህራን የዛሬ ውሏቸው እንዴት ይሆን? ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል ሦስት ይቀጥላል። ደራሲ ተስፋዬ ሽመልስ ተዋንያን ሳምሶን ታደሰ፣ ቤቢ ዮናስ፣ ጌታቸው ሜሮን፣ ጌትነትና ተሻለ ወርቁ። ቀጭን ፍቅር። በጣሴ ሞት! ዜና ተመልከቱ። ራሳችሁን ከዓለም ወቅታዊ ሁኔታ ጋር አዛምዱ እንጂ ጎበዝ፣ ተመልከቱ እንጂ። አዳም፣ ቲቪውም ዲሹም የእኔ ነው። ለነገሩ እዚህ ቤት ውስጥ የእኔ ያልሆነ እቃ ከማብሰያ ጀምሮ ምን አለ? ጣሴ፣ እዚህ ቤት ውስጥ ካሉት እቃዎች አብላጫዎቹ የማን ነው ብሎ የጠየቀ አይመስለኝም። ኧረ አልወጣኝም። ዜና እያያችሁ በወቅታዊ ሁኔታ ላይ ራሳችሁን አፕግሬድ አድርጉን ያልኩት። እሺ በራሴ ቲቪና ሪሲቨር ስለጋበዝከኝ አመሰግናለሁ። አሁን ፈተና እያረምኩ ነው ተወኝ። ገድሉስ በሰው ቲቪና ሪሲቨር ስለጋበዝከኝ አመሰግናለሁ። በዝምታ ራሴን እያረምኩ ነው። ጣሴ ይሙት አዳም ፈተና የምታርም ሳይሆን የሆነ ቤተ ሙከራ ውስጥ አዲስ ነገር ለመፍጠር የሚጨነቅ ሳይንቲስት መስለህ ነው እምትታየው። ነው እኮ ነው እኮ

አር አልተጻፈም። አዳም ምን ዳ ነው ምን ነው አዳም? ምን ፈተና እያረምኩ ነው አትረብሸኝ። ገድሉ ቅዳሜን እንዴት እንደምናሳልፍ ፍቅድ እናውጣ እንጂ ጫት ይዞ ሶፋ ላይ ለመቀመጥ ምን እቅድ ማውጣት ያስፈልጋል? አዳም አዳም ቀስ አዳም እያረመ ነው ረመጣሴ ሞት ው ከዛሬ ጀምሮ እኔ በገዛውት ሶፋ ላይ ቁጭ ብሎ ጫት ማኘክ አይቻለም። ሶፋውን አውጥተጣለሁ። አይመስልም ጣሴ። በጋራ በተከራየነው ቤት ኮተታ ኮተትን ስላስቀመጥ ጭራሽ ሌላ መመሪያ? ጣሴ እኮ አልፎ አልፎ ንግግርሽ ልዩ ነው። ቲቪውን መኝታ ዩ ቤት ያስገባዋሉኝ ታያላሽ። ደግሞ ሶፋውን እነሳምር ቤት ልከዋልኝ እስኪ ምን እንደሚወጣችሁ ያኔ አያል ዊ በእናትህ አዳም በእናትህ፣ ሶፋውና ቲቪውን ቶሎ ከዚህ ቤት አውጣው። በጣሴ ቦታ አፍጠነልን። ጣሴው በጣም አዝናለሁ። ከገድሉ ጋር ተደረበ። እኔን ታጠቃለህ አዳም? ደግሞ ያንተ የምታደርገው አይታይም አይደል? በፕሮግራም እንድትመራ በመከርኩ፣ እቁብ እንድጥል በመከርኩ፣ ከሱሰኛ ጋር ገጥመህ በየመሸታ ቤቱ መዝለል እንድታቆም በመከርኩ፣ እኔን ተናገርከኝ። እኔን ጣሰው እኔን። አዳም አዳምን ጣሰው አዳምን እንዲህ እንዲህ። እሱ በገዛው ሶፋ ላይ ቁጭ ብለህ ጫት እንዳታኘክ ስለከለከለ ጣሴ የሙት አሁንስ የዚህ ቤት ኑሮ ግራግብት እያለኝ እሺ እሺ አሁን አትረብሽኝ፣ ላርምበት። እሺ መምህር። ደግሞ ሁለተኛ ስለ ሳምሪ አንድ ነገር አንስተን እንዳታወር፣ እሺ ቲቸር? ቆይ ግን ድሮ አብሮ የነበረው ፍቅራችን የት ጠፋ? አብረን መኖር ስንጀምር ጉዳችሁ ወጣ። የነበረን ፍቅር ያኔ ጠፋ። አዳም ምንድነው? ምንድነው ጣሴ? ምንድነው አዳም? ጨቅጫቃ አመለ ደቃቃ እኔ አልስቅም። እኔ አልስቅም፣ ጣሴ ይሙት እኔ አልስቅም። አያስቅም ገድሉ። እባክ እባክን ገድሉ፣ በድሮ ጓደኝነታችን ብለህ ተወኝ። እኔ ብሽሽቅ አልወድም፣ ተወኝ። አዳም ጨዋታ እኮ ነው። ጣሴ ነገርና ጨዋታ መለየት የማትችል ሰው እንደሆንክ አውቃለሁ። አዳም መኔዳ ነው፣ መኔዳ ነው። አዳም እባክን፣ በድጋሚ ላስታውስ፣ ፈተና እያረምኩ ነው፣ አትረብሸኝ እንዴ፣ እንዴ፣ እንዴ ላስታውስ ብትል ወይዘሮ አልማዝን አስታወስከኝ። ወይዘሮ አልማዝ ግን ደና ናቸው ማለት፣ ደና ናት አልማዝ የሚባሉ ወይንም የምትባል ሴት እኔ አላውቅም። ቆይ ጣሴ፣ ስለ ወይዘሮ አልማዝ ነግሬ አውቃለሁ? እንዴ ጣሴ ይሙት አዲስ ኢንፎርሜሽን። ባይገርምህ ጣሴ፣ የዛሬ አስር ዓመት ገደማ ግራጁዌሽናችንን አስመልክተው ወይዘሮ አልማዝ እኔና አዳምን ድል ያለ ድግስ ደግሰው ይጠሩናል። የት ከአዲስ አበባ 180 ኪሎ ሜትር የምትርቅ አጡል የምትባል ከተማ አለች። የማንዘመድ ናቸው አዳም? ወይዘሮ አልማዝ የማንዘመድ ነበሩ? የእኔ የኔ ወይንስ አንተ? አዳም ይናደዳል ብለህ ከሆነ ተሳስተሃል። ውሸት አላወራሁ እኔ። ምን ያናድዳል? አልሚ አልሚቲ እያልክ የምታቆላምጣቸው ናቸው። እንዲ ረሳቸው ዳዳ። ቀጥል ቀጥል፣ ገድሉ ቀጥል። ቀጥል በጣሴ ሞት ቀጥል። ጣሰው መቼም ወሬ ሞቱ ነህ። ወሬ ሞቱ መች ዋሸው? አዎ ወሬ ሞቱ ሳልሆን ወሬ ህይወቱ ነኝ። እባክህ ገድሉ፣ ስለ ወይዘሮ አልማዝ ቀጥል። እሺ ወይ ጣሴ፣ ድግሱ፣ ድግሱ ድግስ እንዳይመስል፣ ድግስ እንዳይመስል አሁን ድረስ አገሳኛል። ዋናው ግሳቱ አይደለም። ወይዘሮ አልማዝ ማን ናቸው ለጣሴ አዳምን ምን ብለው እንደሚጠሩት ታውቃለህ? አይ፣ አዳም ይናደድልኛል ብለህ ከሆነ በጣም ተሳስተዋል። አልተሳሳትኩም። መምህር ገድሉ ደግሞ ወሬ ማንጠልጠል ስትወድ፣ አዳምን ማን ብለው ይጠሩታል አልከኝ። የልባውቃ አንጀቴ መድኃኒቴ። ተው እንጂ በጣሴ ሞት። ሴትየዋ ምኑ ናቸው? አልናደዳት። መልስ አልሰጥህ። አፍህን ዝጋ። አል ወይዘሮ አልማዝ የአዳም ምኑ ናቸው? አልኩ እኮ በጣሴ ሞት። እሺ ጣሴ፣ አዳም ከመምህራን ኮሌጅ በዲፕሎማ ተመርቆ አጡለ የምትባል ሀገር ተመድቦ ሲሄድ እሳቸው ምግብ ቤት ይቀለብ ነበር። ያሻህን ብትል መልስ አልሰጥም አልናደድልህ። ገድሉ ደግሞ የግብዣና የመረጃ ጎደሎ ትወዳለህ። በጣሴ ሞት ጨርሰው እንጂ ከዚህ በላይማ ራሱ ድረስበት ያለ ሌሎን ጨማምረህ ተርክለት እንጂ ተርክለት። እሳቸው ምግብ ቤት ይቀለብ ነበር ብለህ እኮ ነው ያቆምከው ዚመሽበት የሚያድር ነበር እንዴ ጣሴ ይሙት ገባኝ የልብ አውቃ አንጀቴ መድኃኒቴ አሁን ደረስኩበት ቀስ በቀስ አዳም ከወይዘሮ አልማዝ ጋር አብሮ መኖር ይጀምራል ትምህርቱን እንዲያሻሽል ዲግሪ እንዲይዝ ሙሉ ስፖንሰር ሆነው ያስተምሩታል ቢበቃ ምን ይመስላል ፋ ጥናት ቢደረግ በሹገር ማሚ መጠቀም የጀመረው የመጀመሪያው ኢትዮጵያዊ አዳም ነው። በለኛ በጣሴ ሞት ገድሎ፣ ይሄ ጠርሙስ ይታያል አይደል? መሀል አናትን ለሁለት ሳልገምስልህ ዝም በል አዳም! አሁን የምኑ ያናድዳል? ያለፈ ታሪክ አይደለም እንዴ? አዎ፣ እንደ ያለፈ የተረሳ ታሪክ ምን ያናድዳል እንዴ? አሁን ጊዜ የት በህይወት አሉ? በጣሴ ሞት ምዋጋለሁ፣ ጣሴ ምዋጋለሁ። ወይዘሮ አልማዝ አስተምረው አስተምረው፣ ድንኳን ጥለው፣ ደግሰው፣ አስመርቀው ሞቱ። ቢሞቱ ይሻላቸው ነበር፣ ቢሞቱ ይሻላቸው ነበር። ፈነገላቸው። እኛን የመሰሉ ደርባባ ሴትዮ ፈንግሎ ሳምራዊትን ያዘ ይሄ ጨካኝ አውሬ አዳም አለቅ አዳም ነው አንከቴ ነው አንከቴ ኧረ ሰው ያለ እንዴት እናንተ ሰው ተላቀቁ እንጂ እንዴት አዳም አዳም ልቀቀው እንጂ ምንድን ነው እንደ አና ኧረ እባክህ አዳም አዳም ኧረ ተላቀቁ በጣም ስሞት በጣም ስሞት ተላቀቁ ጣፋጭ አንቺ እንደ መልአክ ዱብ ብትል ኖሮ ዛሬ እዚህ ቤት እንደሚፈርስ አረ ነበር ቆይ እንደዚህ የሚያተናንቅ ምን አዲስ ነገር ተከሰተ ወይዘሮ አልማዝ ናቸው ወይዘሮ አልማዝ የቷ ወይዘሮ አልማዝ ያጡለዋ ባለምግብ ባለ ምግብ ቤቷ አልገባኝም ጣሴ ያጡለዋ ባለምግብ ባለ ምግብ ቤቷ ማለት የቷ ድሮ የአዳም ሹገርማሚ የነበሩ ናቸው እሺ በጣሴ ሞት ገድሉስ ለወይዘሮ አልማዝ ናሬት ሲያደርግልኝ አዳም በቁጣ ነቀለ አይውል ጣሴ አሁን አሁኑኑ ሁለቱንም ማስታረቅ አለብን መታረቅም አይለባቸውም ሁለቱም መኝታ ቤታቸው ዘግተው አኩርፈው ሲቀመጡ አያሳዝኑ? ጣሴ ይሙት አያሳዝንኝም። ከሚታረቁ ይልቅ ሲኳረፉ ነው ሰላም የሚወርደው። አዳም በዚህ ጸባዩ ላይ ኩርፊያ ሲጨመርበት ምን እንደሚመስል ይታይ። አዳም ሲያኩርፍ ምን እንደሚመስል ታውቂያለሽ? ረን ያለ በቅርቡ እንዲያስወነጨፈችው ግብ ዳ ሚሳይል። ስለዚህ ጣሴ አሁን እናስታርቃቸው። እሺ እኔ ጣፋጭ ለዚህ ሐሳብሽ አንድ ጊዜ ጉንጭሽን ልሳም። አይ አልፈለግም፣ መሸሻ አይቻልም። ጣፋጭ ጣሴ ሙት ጣፋጭ፣ ጉንጭሽ ጉንጭሽን አንዴ አም እም ምስጋና የለም ለመግለጽ እኮ ነው። ጣፋጭ እጄን፣ ልቀቅለኝ፣ አትጎትተኝ። እሺ ጣሴ ይሙት። ኤው ጣሴ ይሙት። ክሬት ላደረግሽው ሐሳብማ ጉንጭሽን መሳፍ ሲያንስሽ ነው። ፋ ሰውን ከኝ ሳይሆን አላምጣ ተፋይ ነው የሚባለው ጣፋጭ ሲያንስሽ ይሄ አስገድዶ መንከስ ነው። ማኩረፍሽ እንዳይሆን ብቻ። እንዳያሳመምከኝ እኮ በጣሴ ሞት ይቅርታ አድርግልኝ። አንድ ልድጋ እሺ? ጥራሽ እንደ እንዲህ አልፈልግም። እሺ ይቅር ይቅር ይቅር በቃ፣ ሌላ ጊዜ ይልቅ። አሁን የለ አሁኑ ስንተውና ዳምን ነገርሉን በየተዳና እናገራቸው። እዚህ ቤት ሰላም ቢወርድ ይሻላል። ጣፋጭ፣ የተጣላ ሰው ማስታረቅ እንዴት እንደምችልበት አጠይቅኝ። ምሳሌ፣ ፈሊጣዊ ንግግር፣ ከባድ ከባድ ጥቅስ በመወርወር ሊጋደሉ የደረሱ ሰዎችን ሳይቀር አስታርቃል። አትለኝ፣ ጣሴ ይሙት። አሁን ታይኝ የለ አሁን። ማነህ? እኛ ነን። አዳም፣ ምን ፈለግ? መቼም ሰው ብቻውን ይሆን ዘንድ መልካም አይደለም ተብሏል እኮ፣ ለትዳር ፈላጊዎች የሚሆኑ እንጂ ለማስታረቅ አይደለም እና አዳም ልናናግር እፈልገን ነው። አልችልም። በእናትህ አዳም እሺ በለን። በወይዘሮ አልማዝ ሞት በገድሉ ጉዳይ ከሆነ በጭራሽ አላናገራችሁም። አዳም እኔ ምግብ አብሳያችሁ ስለሆንኩ ንቀኸኝ ነው አይደለ? ተይ ጣፋጭ፣ እንደዚህ አትበይኝ። ለአንቺ ያለኝን አድናቆት ታውቂያለሽ አይደል እኮ እሺ ረጋልክ ንዴት በረደለ። በጄ ዛሬ ጠፍቶ ነበር። ይሄ ምን አይነት ሴጣን ይሁን ዛሬ ረብሸን ጣሳው። አንተ ዝም በል። ጣፋጭ ቁጭ በይ። እጩ ማለት ባለ ትዳር ቅምጥ ነው። ጣፋጭ ጣፋጭ፣ እሱን ተይውና ዝም ብለሽ ቁጭ በይ። በመጀመሪያ ጥያቄያችንን፣ እሺ ካላልከን አንቀመጥ። ሴት ልጅ ለጋ ብቻ እንደሚለምን ሽማግሌ አልቀመጥም ማለት ምናምን። አዳሙት ካፌ ነጠቀኝ። ሰዎች ድብር ንበል። አሜን አዳም፣ ያው ሴት ልጅ ለጋብቻ ለመጠየቅ የሚሄዱ ሽማግሌዎች አንቀመጥም የሚሉት እኮ ለጉዳዩ ትኩረት በመስጠታቸው ነው፣ እና እኛም ከባድ ጉዳይ ይዘናል ነው። አዎ አዎ። አዳም፣ እናንተ ተጣልታችሁ ከማ እኔ ስራዬን ብለቅ ይሻለኛል በቃ። ኧረ በጣሴ ሞት አያት ለእኛ ያላትን ፍቅር ጣፋጭ፣ ሙች ለዚህ ኤክስትራኦርዲነሪ ንግግርሽ አንድ ጊዜ ሳምላርግሽ። ኧረ በጣሴ ሞት ግጥም ገጠምኩ እንዴ! ሰማሊ ግጥሜን። አዳም ለዚህ ኤክስትራኦርዲነሪ ንግግርሽ አንድ ጊዜ ሳምላ አርግሽ። ጣሰው፣ እባክህ ጣሰው፣ ቁም ነገሩን ፌዛ አታድርገው። በጣሴ ሞት ይኸው አንቺም ከጠምሽ ጣሰው። እሺ እባክህ አዳም፣ አንደርስታንድ አደርገን ሽምግልናውን በግጥም ያደረግነው ያንተን ልብ ለማራራት ላአዳም። ከገድሉ ጋር መታረቅ አለባችሁ። ጣሰው፣ አንተ ማን ሆነህ ነው ሽማግሌ የሆንከው? ከዚያ መርዝ ጋር እንደ ሜሲና ሞሪኒዮ እየተቀባበላችሁ ስታጠቁኝ አልነበረም? ኧረ በጣሴ ይሙት፣ እንደ ሜሲና ሞሪኒዮ ጥርሴ ርገፍ። አሜን፣ እንደ ሜሲና ሞሪኒዮ ለነገሩ፣ አዳም ጨቅጫቃ አመለ ደቃቃስ ተብዬ የለም። ካስቀየምኩ ይቅርታ፣ አትጠቀኝ። ጣሴ ይሙት፣ ታላቅ ወንድሜን እኮ ነው የምትመስለኝ። ቀጣፊ፣ ልቀቀኝ እንዳታቅፊ ልቀቀኝ። አትቅ የመኝ እንጃ አዳም ስ ተቃቀፉ ታረቁ። ግን ከዚያ ከገድሉ ጋር ታረቅ እንዳትሉኝ። አዳሙት ገድሉ እያለቀሰ ነው ይኸው፣ ይኸው እእጅ ናምጣ፣ ካላመንከኝ ይኸው ጣሴን ጠይቀው። ከአዳም ጋር ከተጣላውማ እዚህ ቤት አልኖርም፣ እለቃለው እያለ ስቅስቅ ብሎ እያለቀሰ። ማልቀስ ያለብኝማ እኔ ነ እንደዚህ የማምነው የትምህርት ቤት ጓደኛ ድንገት ተቀይሮ ሊያጠቃኝ ሲነሳ ማልቀስ ያለብኝማ እኔ ነኝ። ውይ ውይ! አዳሚ ወልድ ገድሎ፣ አንተ በሌለህበት ስምህን አንስቶ አይጠቅምም፣ ሁሌ ስለ አንተ ነው የሚያወራው። ጣሴ ይሙት! ሁሌ አውቃለሁ ሲቦጭቀኝ ነው የሚውለው አውቃለሁ። ኧረ አዳም በጣም ይወድሃል። ይኸው ውጅን አምጣ፣ ጣሴ ይሙት፣ በጣም አይጠላህም። ይኸው በጣም አይጠላህም አልከኝ። በጣሴ ሞት ነገር አሰንጥቅ አዳም እባክህ ሽምግልናችንን ተቀበለ። ጣፋጭ ነገር እንደማልፈልግ በደንብ ነገር የለ ለገድሉም ለዚህ ለጣሰው እሺ ጣሴ ይሙት፣ ከዛሬ ጀምሮ እንደ ሜሲና ሞሪዶ ነገር እየተቀባበልን አናጠቃለም። የግቦ ሰውየውን አሳብደው። አንተ ሙዚቃን ተኝተ ትኮመኩማል። የቱን ሰውዬ አሁን አዳምን ይቅርታ ልትጠይቀው ይገባል። ስለምንድን ነው የምታወሩት? ስለ አንተና ስለ አዳምኗ ነ ተናንቃችሁ ስትጫጫው ስለነበረው። ይልቅ ጣፋጭ ጣሰው የሰጠሽ ስጦታ እንዴት ነው ተስማማሽ? አለካሁት በጣሴ ሞት፣ ገድሎ አታሹፍ እንጂ ያዝ ነው እኮሹን ግልና እንዲህ፣ ጣሴ ሀሳብ እኮ ይዞ ነው። ጣፋጭ ጣሴ ተጨንቆ የሰጠሽ ፓንትና ጦስ ማስያዣ ቢሰፋሽ ወይ ቢጠበሽ ምን ይደረጋል ብዬ ምን አገባ ደግሞ፣ ልኳ ነው አይደለም በጣሴ ሞት ኦ አና ይልቅማ ካቹ ስላልቆና ግን ነገረኛ ሆነ ቆይ ቆ የሰጣ ስጦታ ልኳ እንደሆነና እንዳልሆነ ማወቅ ምን ኖር አለበት ውይ ነገር ውይ ነገር እኔ ገንዘቤን ሆጭ አድርጌ በገዛው ስጦታ አንተ ማን ጠያቂ አደረ በጣሴ ሞት ልትጣሉ እኔ ገርሎ የሰጠሽ መቶ ብር ዘረዘርሽ ብዬ ጠይቄሻለሁ ጠይቄሻለሁ ወይ ቆይ ጣሴ ከአዳም ጋር ተደርበ ልትጣላኝ ከሆነ ግልጹን ተናገር ጣሴ ይሙት ቤቱን እለቅላችሁ አቶ አዳም የገድሉ ተከታይ ነህ እያለኝ ተርከኛል። አንተ ደም ያው ጣሴ ገድሉ እውነቱ ጭራሽ አንቺም ተጨመርሽ። እንደ ሜሲና ሞሪኖ ነገር እየተቀባበላችሁ ታጠቁኛላችሁ ይላል ያኛው። ለዚህ መድኃኒቱ ሰላም አውሬ ገድሉ አዳምን ይቀጣ ነጠቃ እኮ ስለ ድሮ ገርል ፍሬንዱ ስለማማ አልማዝ አስታውሽ ስለጠየቅኩት ዱላ ይገባኛል። ጣሴ ቦታ አስቅማ አስቅ በሉ አሁን እንሄድ። እንዴ የት ጣፋጭ? የአዳም አዳም ጋና ዛሬ ቅዳሜ ነው። አዎ ቅዳሜና ቅዳሜና ንዝንዝ ቅዳሜና ኩርፊያ ደግሞ አብረው አይዱ። መጨረሻ ምን ነው ምን ነው ምን እንደ ሜሲና ሞሪኖ ነገር ተቀባበላችሁብን። ጣሴ ሙት እልም ያልክ ነገረኛ። እሺ አዳምን ይቅርታ ጠይቋሉ። ከዛ በፊት ግን ለጣፋጭ የምነግራት አንድ ሚስጥር አለ። በጣሴ ሙት ከኔ የተደበቀ ሚስጥር ነው። ገብሎ፣ አይ ጣሴ አትቀየመኝ ለአንተ በነግርህ ውስጥ ይጎዳል ብዬ ነው እኮሽ ነው እንውጣና፣ ንገረኛ። አረ እኔ እወጣላችኋለሁ። እንዲህ ረ ጣሷ አታኩርፍ፣ እባክህ። እንዴ! ከእኔ ከጣሴ ሚስጥር ደብቀህ ለጣፋጭ አይደለም። አዳመ ስለምትወደው የምነግርህ ሚስጥር እንድትጠላው ሊያደርግህ ስለሚችል ነው። ከዚህ በኋላማ እንድትነግረኝም አልፈልግም። ሄጃለሁ። ምንድነው ንገረኝ ጣሴ፣ ከእኔ ሚስጥር ደብቀህ ሄጃለሁ። ምንድነው ሚስጥሩን ንገረኛ። ጣፋጭዬ ሳይሽኮ ሳይሽኩ ታሳዝኝኛለሽ። አው በቃም በጣም እየዋሰው ነሽ። በቀላሉ ጣሶም ሆነ ያ አዳም የሚያታልሉሽ ይመስለኛል። አራታልሉኛል አራታልሉሽ። አይደል እንዴ ሰው አትመኚ ጣፋጭዬ፣ ሰው አትመኚ ጣሶንም አዳምንም ቢሆን ወላ እኔንም ጭምር ቢሆን ማምን ይልሽ አይ፣ እኔ ሁላችንም ማምናችሁ፣ አለ ገል ልሽ፣ ይዋን ያጠቃሻል እምልሽ እኮ። ለዚህ ነው ጣፋጭ፣ በተለይ በተለይ ጣሰው ብቻ። ተይው ተይው። እውል፣ ገድሉ፣ የሰማኸው ነገር ካለ ንገረኝ። የሰማሁት ሳይሆን ያየሁት ነገር ነው ያሳሰበኝ። በአንቺና በጣሴ መሀል ያለው ነገር እኔ ጣፋጭ አላማረኝም። እይ ገድሉ፣ መሀል ነው ሚስጥሩ። አለቀ አልቆ አልገባ ገድሉ ከኔ የተደበቀ ሚስጥር አለ ብዬ ግም? ይቻላል። በሉ ተነሱ ተነሱና አዳም ጋ ሄደን ሰላም እናእሽ። እንሂድ ግን ገድሉ እኔ ከንክሎኝ አይደለም። ሚስጥሩን ግን አትነግረኝም? አልነግረም። ቀጭን ፍቅር ተከታታይ የሬዲዮ ድራማ ክፍል ሶስት በዚሁ አበቃ። የድራማው ደራሲ ተስፋዬ ሽመልስ። ተዋንያን ሳምሶን ታደሰ እንደ አዳም፣ ዮናስ ጌታቸው እንደ ገድሉ፣ ተሻለ ወርቁ እንደ ጣሰው ሜሮንጌትነት እንደ ጣፋጭ ነበሩ። ቀጭን ፍቅር ክፍል አራት ይቀጥላል።